ጤና ይስጥልን፣ እንደምናላችሁ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አምባቸው አብሬያችሁ ቆያለሁ። አብራችሁ ቆዩ። በቅድሚያም ክልሉ የገጠመውን የሰላም እጦት በውይይት ለመፍታት መንግስት ዝግጁ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ተናገሩ። ቢሮ ኃላፊው የጥፋት እጆችና መዘዞቹ በሚል መሪ መልእክት በራያ ቆቦ ወረዳ ከሮቢት ከተማ ነዋሪዎች ጋር ተወያይተዋል። ከሰውን አይለ ሚካኤል ተጨማሪ ዘገባ አለው። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ የክልልና የዞን የስራ ኃላፊዎች በሰሜን ወሎ ዞን ራያ ቆቦ ወረዳ ሮቢት ከተማ ነዋሪዎች ጋር ሰላምን ስለማጽናት መክረዋል። የውይይቱ ተሳታፊዎች የእርስ በርስ ግጭቱ ይቁም፣ ሽማግሌዎችን ሸምግል፣ መንግስት የሚያወርደውን አቅጣጫም እንቀበላለን ብለዋል። አሁንም መምጣታችሁ በጣም እንደ እኔ ከሆነ ደስ ይለኛል። ውይ ውይይት ጥሩ ነው። እነሱና እናንተ በሰፊ ሁነ ታዋያችው እኛ በእናንተ እግር ውለን እናንተ የምታዙነን ታዘብ ማደር ነው። እነዚያም ወንድሞቻችን ሰራዊትም መከላከያ ሰራዊትም ወንድሞቻችን የወንድማማች ጦርነት ይብረድ። ትክክሉ የራያ ህዝብ አራት አባት አለው። አንደኛው ክፍሎ ነው፣ ሁለተኛው ስንየስገድ ነው፣ ሶስተኛው ዘወልድ ነው፣ አራተኛው ስማርድ ነው። በነህ ተጨማሪ ሰው ተፈልጎ በሰላም ችግሩ ይፈታ። ምን ያደረጋን ጦርነቱ ይበቃናን። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ሰላም እንዲጸና፣ ህብረተሰቡ የድርሻውን እንዲወጣ ጠይቀዋል። እኒህን ልጆቻችን አይሙቱ፣ እንዲሞቱም አንፈልግም። እንሸም ግን እናንተ እኛ ለመንግስት ይዘናቸው እንቅረብ፣ ሰላም እናውርድ፣ ጥያቄያቸውን በዲሞክራሲያዊ አግባብ እንጠይቅ፣ አብረን እንጠይቅ። ከዚህ ውጭ አሁን እየተከተሉት ያለው ሂደት ግን በጣም አስቸጋሪ ስለሆነ ከዚህ እንውጣ ነው ግን ሰላምን ለማምጣት እናንተም ድርሻ አላችሁ። ሰላምን በጋራ እናምጣ የሚል ሀሳብ ስላለኝ ነው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ የችግሩን ምንጭና የደረሰው ጉዳት ላይ መግባባት ሊፈጠር እንደሚገባ ነው ያሳሰቡት። ለእውነት ጋር መጋፈጥ ያስፈልጋል። የሆነውን ነገር የተፈጸመውን ነገር ቦኮ ሃራም እንኳ አይደለም የፈጸመው አልሸባብ አይደለም የፈጸመው የእኛው ልጆች ከኛው አብራክ የወጡ ልጆች ናቸው። የራያ ማህበረሰብ ጠንካራ ሽምግልና ስርዓት ያለው ህዝብ በመሆኑ ሰላምን ለማጽናት ሊጠቀምበት እንደሚገባም ጠይቀዋል። የክልሉ መንግስት ለንግግር ለውይይት ዝግጁ ነው። ሌላ ሽማግሌ አትፈልጉ። እዚህ ያለው የዘወልድ ስርዓት እኮ በዩኔስኮ መመዝገብ ያለበት ትልቅ የዲሞክራሲ ስርዓት ያለበት የሰላም አምባሳደር ሽማግሌዎች ያሉበት አካባቢ ቀጠና ያለበት ምንም ችግር ያለበት መንግስት አሁን ግዴታ ፈረንጅ መሆን አይጠበቅም። ግዴታ የሆነ አካል መሆን አይጠበቅም። ይሄ ሀገር መሄድም አይጠበቅም። ችግር የለም ምን ሄዳለም ካሉ ችግር የለም፣ በፈለጉበት ቦታ በፈለጉበት ጊዜ። ባለፉት ሁለት አመታት አማራ ክልል ደምቷል፣ ቆስሏል፣ ኢኮኖሚ ወድሟል፣ ልማት ቁሟል። ስለዚህ ይህንን ወደዛ ወደ ነበረበት ለመመለስ ሰላማችን እናረጋግጥ። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ክፍሎች በምክክሩ ተሳትፈዋል። በክልሉ የተከሰተውን የጸጥታ ችግር ለመቀልበስ የመንግስት ሰራተኛው የበኩሉን ሚና ሊጫወት እንደሚገባ የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን አሳሰቡ። የዞኑ የመንግስት ሰራተኞች የጥፋት እጆችና መዘዞቹ በሚል መሪ መልእክት በደሴ ከተማ ተወያይተዋል። መስዑድ ጀማል ዝርዝሩን ይነግረናል። በደቡብ ወሎ ዞን አስተዳደር የጥፋት እጆችና መዘዞቹ በሚል መሪ መልእክት ከዞን ጠቅላላ መንግሥት ሠራተኞች ጋር በወቅታዊ የሰላምና የጸጥታ ጉዳይ ዙሪያ ውይይት ተካሂዷል። አሚኩ ያነጋገራቸው የመንግሥት ሠራተኞች ሰላምን ማስፈን ምርጫ ውስጥ የሚገባ ጉዳይ አይደለም ብለዋል። የሰላም እጦቱ የሁሉም ችግር ሆኖ መዝለቁን አስታውሰው ውይይትን ብቸኛ አማራጭ ማድረግ እንደሚገባም አንስተዋል። ከመንግሥት ሠራተኛው በዋነኛነት ይጠበቃል ብዬ ማስበው አንዱ የሕዝብ አገልጋይ እንደመሆናችን መጠን ጦርነቱ አለ። ከጦርነቱ ወይም ከግጭቱ ጋር ተያይዞ ደግሞ ህብረተሰቡ ሊያማረሩ የሚችሉ የመልካም ማስተዳደር ችግሮች ደግሞ እኛ የምንጨምርበት ከሆነ ይበልጥ ችግር እየተባባሰ የሚሄድበት ሁኔታ ሊኖር ስለሚችል እኛ ህብረተሰባችንን በቅንነት በታማኝነት፣ በአገልጋይነት መንፈስ የማገልገል ሙሉ ኃላፊነት ይዘን መስራት አለብን። ሁለተኛ ለሰላምም ቢሆን የመንግስት ሰራተኛው ዘብ መቆም አለበት። አጠቃላይ እንደ ህዝብም እንደ ነዋሪ፣ እንደ መንግስት ሰራተኛ የመጀመሪያው ሰላምን መምረጥ ነው። ስራ ሰርተህም ለመግባት ሰላምን ማማራጩ የሰላሙ ችግር የህብረተሰቡ መንግስት ሰራተኛ ሁሉም ችግር ነው። አጠቃላይ ውድመቱ እንደዚህ በአንድ ሰዓት በሁለት ሰዓት ተቆጥሮ የሚያልቅ አይደለም። መወያየት ነው። ጥያቄዎችን በሰላም መፍታት ነው። ምክንያቱም እንኳን አይደለም ወንድም እና ወንድም ትልቅ ሀገራቶችም በጦርነት የፈቱት ችግር የላቸውም። በመወያየት ነው። ህዝብ በአንድ ቋንቋ ተነጋግሮ ችግሩ መፍታት አለበት። በጥቅሉ እንደ ክልል ወደ ኋላ የቀረንበት ራስ በራስ የተላለቅንበት ህጻናቶች ወጥተው መግባት ያልቻሉበት መማር ያልቻሉበት አዛውንት መጦር መቀበር ያልቻለበት በርካታ መሰረታዊ ችግር እየተከናወነ ያለበት ክልል ሆኗል አሁን ላይ። ስለዚህ ይህንን መጥተው ወደ ራሳቸው ተመልሰው ወደ ምንድን ነው በቃ ሰዋዊ ስሜታቸውን ወደ ራሳቸው መልሰው መተን ቁጭ ብለን ይህ ችግር ካልተፈታ በስተቀር ቀጣይ እንደ ሀገር ትልቅ አደጋ ውስጥ ነው ያለ ነው የሚል ሀሳብ አለኝ። እንደ የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በአማራ ክልል በተከሰተው የሰላም እጦት ምክንያት ክልሉ ለዘርፈ ብዙ ችግሮች መጋለጡን አስታውሰዋል። ክልላችን ውስጥ የተፈጠረ ጽንፈኝነት በወሳኝነት ያህልሙ ያፍላጎቱ አለሳካ አልሆንለት ሲል የክልላችንን ችግር የህዝባችንን መከራና ስቃይ ሊያራዝም የሚችል እንቅስቃሴ ውስጥ ገብቶ ብዙ ኢኮኖሚያዊ ብዙ ማህበራዊ ችግሮች ክልል ውስጥ እንዲከሰቱ እየሆነ ነው ያለው። ወጣቶቻችን፣ ህጻናቶቻችን ከአራት ነጥብ ሁለት ሚሊዮን በላይ ህጻናት ትምህርት ቤት ውስጥ አይደሉም። የትምህርት ማቴሪያሎች ቁሳቁሶች፣ ትምህርት ቤትን ጨምሮ በከፍተኛ ሁኔታ ውድመት ውስጥ እንደገባ ሁላችንም እናውቃለን። ሰብአዊ ኪሳራዎች፣ ኢኮኖሚያዊ ኪሳራዎች በስፋት እዚህ ክልል ውስጥ የተፈጠሩበት ሁኔታ ነው። ዋና አስተዳዳሪው በክልሉ ያለው የሰላም ቀውስ አሁንም ስላልተቋጨ በጉዳዩ ላይ ተመካክሮ የመፍትሄ አቅጣጫ ማስቀመጥ እንደሚያስፈልግና የመንግስት ሰራተኛው የበኩሉን ድርሻ ሊወጣ እንደሚገባም አሳስበዋል። ሄዶ ሄዶ ይሄ ጉዳይ አሁንም እየቀጠለ ስለሆነ ማህበረሰባችን ውስጥ ያለውን ብይታ በሂደት እያጠራን ህዝብና መንግስት በጋራ ሆኖ በዚህ ጉዳይ ላይ መመካከርና ሁላችንም ከያዝነው ኃላፊነት በተጨማሪ የክልሉ ተወላጆች የክልሉ ነዋሪዎች ነንና ኃላፊነታችንን ተወጥተን ይሄ ጉዳይ እንዲቆም ካላረግ ነው በስተቀር ችግራችን መከራችን እየተራዘመ በሂደት ውስጥ ክልሉ እየተሰበረ የሚሄድበት ሁኔታ እየተፈጠረ ስለሆነ በዚህ ጉዳይ ላይ መነጋገር፣ መወያየት፣ መመካከር የመፍትሄ አማራጮቹንም እንደዚሁ መጠቋቁም ያስፈልጋል። አያገባኝም የሚል የማህበረሰብ ክፍል ሊኖር አይገባም። የዞኑ ሰላም እየተሻሻለ መምጣቱን የተናገሩት ዋና አስተዳዳሪው ሰላሙን ለማጽናት በትኩረት እንደሚሰሩም አረጋግጠዋል። ጤናማ ማህበረሰብ ለመፍጠር የሚያስችሉ ተግባራትን እያከናወነ መሆኑን የወሎ ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ አስታወቀ። የኮሌጁ የስራ ኃላፊዎችና ተመራቂ ተማሪዎች ከረዋን የኦቲዝም ማዕከል ጋር በመተባበር የኦቲዝም ቀንን አክብረዋል። አሊመር ወሎ ዩኒቨርሲቲ በምርምርና ማህበረሰብ አገልግሎት መርሃ ግብሩ የአካባቢውን ማህበረሰብ ተጠቃሚነት የሚያረጋግጡ የተለያዩ ተግባራትን ያከናውናል። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ የስራ ኃላፊዎች እና የዚህ ዓመት ተመራቂ ተማሪዎች ከረዋን የኦቲዝም ማዕከል ጋር በመተባበር የኦቲዝም ቀንን በደሴ ከተማ አክብረዋል። ወሎ ዩኒቨርሲቲ በኦቲዝምና ተያያዥ ጉዳዮች ዙሪያ ለህብረተሰቡ ግንዛቤ ለመፍጠር አልሞ እየሰራ መሆኑን ነው በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ የስራ ኃላፊዎች የሚገልጹት እኛ በርካታ የህክምና ባለሙያዎች የህክምናና ጤና ሳይንስ ኮሌጅ ተማሪዎች አሉን። ስለዚህ የመጨረሻው ዓመት ሊመረቁ ሲሉ የህክምና ተቋም ላይ መነሻቸውን ያደርጉና እዛ ላይ የህክምናውንም አገልግሎት ይሰጣሉ። ማህበረሰቡ ውስጥም ገብተው ችግሮችን ይለያሉ። በማህበረሰቡ ውስጥ እነዛን የለያቸውን ችግሮች በርካታ ችግሮች እንኳን ቢኖሩ ፕራዮሪታይዝ ያደርጋሉ ለየትኛው ቅድሚያ መስጠት አለብን የሚለውን ማለት ነው። ልክ ከነዛ ከለያቸው ችግሮች መካከል አንዱ ኦቲዝም ነው። የመጀመሪያው ነገር ምንድን ነው፣ በኦቲዝም ዙሪያ የግንዛቤ ፈጠራ ማድረግ ነው። ኦቲዝም እንደምታውቁት በጣም የተለያየ ስም ይሰጠዋል። ልጆቹ ግን ልዩ ፍላጎት አላቸው። ያን ልዩ ፍላጎታቸውን ቤተሰብ ጀምሮ እስከ ማህበረሰቡ ድረስ አያሟላላቸው። በዛ ምክንያት የመጀመሪያው የግንዛቤ ፈጠራ ችግር ነው። ስለዚህ ግንዛቤ የመፍጠር አላማ አንዱ ነው። ስለዚህ ተማሪዎቻችን ቲሸርት አሰርተው ማህበረሰቡን ባነር አሰርተው ሞንታርቦ ይዘው ከተማ ውስጥ የተወሰነውን የከተማውን ክፍል በመዞር ለማንቃት የትምህርት አሰጣጥ ዘዴ ነው። በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የዘንድሮ ተመራቂ ተማሪዎች ስለ ኦቲዝም ግንዛቤ ከመፍጠር ባለፈ ረዋን የኦቲዝም ማዕከል ያሉበትን ችግሮች ለማቃለል የሚያስችሉ ተግባራትን ከባለድርሻ አካላት ጋር በመሆን ማከናወን ችለዋል። ኦቲዝም ማዕከሉ ላይ ስንሄድ ብዙ ችግሮች አሉ። ስለዚህ እነዚህን እንዴት መፍታት የምንችላቸው እንደምታዩት አሁን 19 የኦቲዝም ቻይልድ ነው ያለው። ደሴ እንደምታውቋት ሰፊ ከተማ ናት። አንድ ኦቲዝም ማዕከል ይሄን ሁሉ አገልግሎት አይችልም። ብዙ ችግሮች አይተናል። በዛም ፕሮጀክት ነድፈን የተለያዩ ስቴክሆልደሮችን እንጌጅ አድርገን በአጭር ጊዜ የሚፈቱትን በአጭር ጊዜ እየፈታ እንገኛለን። ከዚህም ውስጥ አሁን የውሃውና የሽንት ቤቱ ነገር ሰኞ ኦልሬዲ ኦን ይሆንልናል። የማብራቱን ደግሞ እስከ መቶ ሺህ ብር ይፈጃል ተብሏል። እሱ ሊረዱን ዝግጁ ይሆናል። ዋናውን ስራ የያዘልን ግን አሁን ዩኒቨርሲቲያችን ነው። በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የዘንድሮ ተመራቂዎችና የስራ ኃላፊዎች ከረዋን የኦቲዝም ማዕከል ጋር በመተባበር በልዩ ልዩ ዝግጅቶች የኦቲዝም ቀንን ማክበራቸው በተለይ በግንዛቤ ፈጠራ በኩል ከፍተኛ ሚና ያለው መሆኑን ነው የማዕከሉ ስራ አስኪያጅ የሚናገሩት። ዘንድሮ ትንሽ ለየት ባለ ሁኔታ አክብረናል። አንደኛው እኔ ለሁለት ጊዜ ስጠይቅ የነበረው የእግር ጉዞ ነው፣ ባለው የጸጥታ ሁኔታ ባለመሳካቱ፣ አሁን ግን ራሳቸው ኃላፊነቱን ወስደው ወሎ ዩኒቨርሲቲ የእግር ጉዞ አድርገው በእግር ጉዞ ሰው ጋር አውርነስ እንደሆነ ግንዛቤ እንደሆነ አድርጎልኛል። ቲሸርታቸውን ለብሰው ነው ድምቅ ብሎ ነው። ይሄ አንድ ደስ ያለ ነገር ነው። ኦቲዝም ባለባቸው ልጆቻቸው ምክንያት ለውስብስብ ችግሮች ተጋልጠው መቆየታቸውን የሚገልጹት አስተያየታቸውን የሰጡ ወላጆች ልጆቻቸው ረዋን ኦቲዝም ማዕከል ገብተው በተደረገላቸው እንክብካቤ ለውጥ ማምጣታቸውንና በዚህም ደስተኛ መሆናቸውን የተናገሩት ሰው ቤት እቃ ታጥብ፣ ልብስ ታጥብ ምናምን ነው የሚያውቁት። ተዚያ ጊዜ እንዲህ የማያውቁ ጥለውኝ ይሄዳሉ። እንደገና መስጊድ ወጣው በሱ ምክንያት ማለት ነው የሰፊት መገረፊያ ስኩኝ ማለት ነው። ኢማን በጣም ጥሩ ሰው ናት። በጣም በክብር ነው የተቀበለችኝ። ከዛ በቃ ጨለማው ይነጋል የመሰለኝ ልጄ ወደ ትምህርት ቤት ለመሄድ የሞከረልኝ ጊዜ ማለት ነው። አሁን ደህና ነው። የርዋት መካከል መከፈቱን ሲሰማ አስገባሁት። አሁን ሁለተኛ አመቱ ነው። አሁን ግን እየጻፈ እያነበበ ነው። ማንኛውም ነገር ጽፎ የሚሰጠውን ነገር አስመስሎ ይጽፋል ይላል። በጣም ትልቅ ለውጥ አለው። አሁን አሁን የተወሰነ ድምጽ ማውጣት ይዛለ፣ የቤተሰቦቿን ስም መጥራት ይዛለ። ብዙ ለውጦችን አይቸባታል። በልጅቱ ያው ማመስገን እፈልጋለሁ። ረዋንም ከኦቲዝም ጋር የሚኖሩ ልጆች ያሏቸው ወላጆችም ልጆቻቸውን ወደ ረዋን የኦቲዝም ማዕከል እንዳመጧቸው የማዕከሉ መስራችና ስራ አስኪያጅ ኢማን መሐመድ ጥሪ አቅርባለች። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያስተናዳ ናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀኔ አባቸው ነበርኩ። ጤና ይስጥልን።